የአፍሪካ ቀንድ ለበርካታ አስርት ዓመታት ሰላምና መረጋጋት ርቆት የቆየ ቀጠና ሆኖ ቆይቷል። ቀጠናው በመልክዓ ምድራዊ አቀማመጡ ስልታዊነት፣ እንዲሁም ያለው ፖለቲካዊና ኢኮኖሚያዊ ፋይዳ ያልተረጋጋ እንዲሆን እንዳደረገው ይነሳል። ቀጠናው የተለያዩ ኃይሎች እርስ በርስ የሚሻኮቱበትና በሀብት የበለጸጉ ሀያላን ሀገራት ፍላጎቶቻቸውን ለማሳካት የሚርመሰመሱበትም ነው። በዚህ ቀጠና የምትገኘውና የተሻለ ታሪክና ስም የገነባችው ኢትዮጵያ በጠንካራ ወታደራዊ አቅሟ ለአካባቢው ሰላምና መረጋጋት ከፍተኛ ሚና ስትጫወት ቆይታለች። የተለያዩ የሪጅኑ ላይ ደግሞ ፍላጎት ያላቸው ወይም ናሽናል ኢንትረስታቸውን ለመተግበር ወይም ለማሳካት የሚመጡ መንግስታት አሉ እንደዚሁም የተለያዩ የቴረር ግሩፕ ተብሎ ኖሚኔት የተደረጉ ወይም የተፈረጁ ቡድኖች ሶማሊያ ውስጥ ያሉና የፍላጎታቸውን ለማሳካት እንደ ሴፍ ሄቨን ወይም ሳንኩቸሪ የሚጠቀሙበት ነበር። ያንን ከማጽዳት አኳያ ወይም ከማስተካከል አኳያ የኢትዮጵያ መንግስት ከቀጠናው መንግስታት ጋር ወይም ከቀጠናው ማህበር በተለይም ከአፍሪካ ህብረት ጋር በመሆን የተሰራበት ሂደት አለ። ለምሳሌ ሱዳንን በማቀራረብ የዲፕሎማሲ ስራ ሰርታለች። ትልቅ ሚና ታጫውታለች ታጫውታለች ደግሞ በሶማሊያ ላይ ሶማሊያ ዛሬ ዚ ደረሰችው የደረሰችው በኢትዮጵያ መንግስታት ባለፉትም አሁንም ባሉት ታላቅ ተጋድሎ ነው። ቀላል አይደለም። እና ኢትዮጵያን ከሰላማዊ እንቅስቃሴዋ ሰላማዊ ጥያቄን አጀንዳን ከኢትዮጵያ ውጭ ሊታሰብ አይችልም። በቀጠናችን ባይነኝ ኢትዮጵያ በአፍሪካ ቀንድ ሰላምና ጸጥታን ከማስከበር ጀምሮ ቀጠናውን በኃይል አቅርቦት በማስተሳሰር እየተጋች የምትገኝ ሀገር መሆኗን ዓለም በተለያየ መልኩ እየመሰከረ ነው። ለጎረቤት ሀገራት ቅድሚያ በሚሰጠው የውጭ ጉዳይ ፖሊሲዋ ቀጠናው ያለውን እምቅ አቅም የተረዳና ይህንን ተጠቅሞ በጋራ ለማደግ የሚያስችል እቅዶችን በውስጡ የያዘ ነው። ይህ ሚናዋ ዘንድሮ በተካሄደው 38ኛው የአፍሪካ ህብረት ጉባኤ ወቅትም የአፍሪካ ህብረት የሰላምና ጸጥታ ምክር ቤት አባል ሆና እንድትመረጥ አስችሏታል። እዛ ምክር ቤት መግባቷ ሌላ የሚያሳየኝ ነገር አለ። ነገ በተባበሩት መንግስታት ጸጥታ ምክር ቤት አፍሪካ ለሚኖራት መቀመጫ ኢትዮጵያ ጠንካራ ተወዳዳሪ ሆና እንድትቀርብ መንገድ የጥርጊያ መንገድ ይከፍታል ባይነን እራዬም እዛ ድረስ ይሄ ብቻ አይደለም። እዛም ድረስ ለምን የሚያበቃት ማንነት አላት የሚያመቀት የሚመሰክሩለት መረጃዎችና ማስረጃዎች አላት። ተግባራት ትፈጽማለች። የብሔራዊ ደህንነት ምክር ቤት ሚያዚያ አንድ ቀን 2017 ዓም ባደረገው ስብሰባ ሀገሪቱ በአፍሪካ ቀንድ ያለው ሁኔታ እንዲረጋጋ፣ የህዝቦች ኢኮኖሚያዊና ማህበራዊ ትስስርና እድገት ምቹ እንዲሆን፣ ውጥረቶች እንዲረግቡና ችግሮች በሰላማዊ መንገድ እንዲፈቱ የያዘችው አቋም ለዘላቂ ሰላምና እድገት ቁልፍ መሆኑን ገምግሟል። በቀጣይም ኢትዮጵያ በቀጠናው ላይ ተገቢ የሆነውን ሚናዋን ለመጫወት የሚያስችላትን አቅጣጫ ምክር ቤት ቤቱ ማስቀመጡ ይታወሳል በጥናትና በመረጃ እና በኮሚትመንት የተደረሰበት ድምዳሜ መግለጫ ነው እኔም በገባኝ ልክ በማምንበት ልክ እነዚህ ነጥቦች አስፈላጊዎችም ናቸው መተግበር ግን ግዴታ ነው በወቅቱና በሰዓቱ ሁኔታዎች ይለዋወጣሉ በሚለዋወጡበት ጊዜ እነዚህ ነጥቦች እንዴት ለዛ አታጋይ መሳሪያ እንደሚሆን ጥንቃቄ ከሚደረግ ውጭ ተቀባይነት ያለ ነው። የኢትዮጵያ መንግስት በቀጠናዊ ሰላም ሂደት ውስጥ መሳተፉ ወይም ማስከበሩ ግዴታ የሚደረግበት ሂደት፣ አንደኛ ቀጠናው ላይ ካሉ መንግስታት ጋር ተባብሮ በዚህ ጉዳይ ከዚህ ቀደም የሰራበት ሂደት አለ። ይህ ለምን ይጠቅመናል የሚል ጥያቄ ከተነሳ፣ አንደኛ ቀጠናውን ለማረጋጋት ይጠቅማል፣ ሁለተኛ የኢትዮጵያ ብሔራዊ ጥቅም ያለበትም ቀጠና ነው። ኢትዮጵያ የጀመረችው የአፍሪካ ቀንድን የትብብርና አብሮ የማደግ ተምሳሌት የማድረግ ጥረት የሀገራቱ ድጋፍ ከታከለበት መሳካቱ ጥርጥር የሌለው እንደሆነም ምሁራኑ አስምረውበታል።